ኢትዮጵያ በዓለም አቀፉ ፓርላማ ህብረት ጉባኤ ላይ እየተሳተፈች ነው። ጉባኤው በኡዝቤኪስታን ታሽከንት ከተማ እየተካሄደ ሲሆን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ኢትዮጵያ በህብረቱ ላይ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ መሆኗን ገልጸዋል። ለ2030 ዘላቂ ልማት ግቦች ስኬት የሚመለከታቸው አካላት ዓለም አቀፍ ትብብሮችን እንዲያጠናክሩም ጥሪ አቅርበዋል። ኢትዮጵያ ከ2030 ዘላቂ ልማት ግቦች እና ከአፍሪካ አጀንዳ 2063 ጋር የተጣጣመ ሀገራዊ የልማት እቅድ አውጥታ እየሰራች ትገኛለችም ብለዋል። ወደ ሀገር ውስጥ የተጓጓዘው የአፈር ማዳበሪያ መጠን 9.6 ሚሊዮን ኩንታል ደረሰ። በ 2017 በ2017ና18 የምርት ዘመን ወደ ሀገር ለማስገባት ከታቀደው 24 ሚሊዮን ኩንታል የአፈር ማዳበሪያ እስከ ትላንት ድረስ ከ10.7 ሚሊዮን ኩንታል በላይ ጅቡቲ ወደብ መድረሱም ተገልጿል። 55,000 ሜትሪክ ቶን ዳምፕ የአፈር ማዳበሪያ የጫነች መርከብም ጅቡቲ ወደብ ደርሳ ማራገፍ መጀመሯም ተጠቁሟል። የኦሮሚያ ክልል 1402 የእርሻ ትራክተሮች ለአርሶ አደሮች በዛሬው ዕለት በሻሸመኔ ከተማ እንደሚያስረክብ አስታወቀ። ትራክተሮቹን የሚረከቡት አርሶ አደሮች የህብረት ስራ ማህበራትና ዩኒየኖች ለክልሉ መንግስት ባቀረቡት ጥያቄ መሰረት ሲሆን ቀድመው የቆጠቡ መሆናቸውም ተገልጿል። ትራክተሮቹ በኬንያ የግብርና መሳሪያዎች ማምረቻና ጠቅላላ ንግድ ኃላፊነቱ የተወሰነ ድርጅት በሀገር ውስጥ የተገጣጠሙ ናቸውም ተብሏል ብሏል።